ተመልካቾቻችን ከጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓልን ምክንያት በማድረግ ሀገራዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል የንግድ ኤግዚቢሽንና ባዛር በአዲስ አበባ ኤግዚቢሽን ማዕከል መካሄድ ጀምሯል። በባዛሩ ላይ በርካታ የኢንዱስትሪና የግብርና ምርቶች ለግብይት ቀርበዋል። ባልደረባችን ኤዶሚያስ ንጉሴ በስፍራው ተገኝቶ የሚከተለውን ዘገባ አዘጋጅቷል። ሀያኛውን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓለም ምክንያት በማድረግ የንግድ ኤግዚቢሽንና ባዛር በአዲስ አበባ ኤግዚቢሽን ማዕከል እየተካሄደ ይገኛል። ባዛሩ አምራችና ሸማቾችን በቀጥታ ለማገናኘት ለአምራቾች የገበያ ትስስር ለመፍጠርና ምርቶችን ለማስተዋወቅ እንደሚያግዝ ታምኖበታል። በዓሉም ምክንያት በማድረግ የተዘጋጀው ንግድና ባዛር ያስጀመሩት የአዲስ አበባ ምክር ቤት አፈ ጉባኤ ቡዜና አልቃድር ናቸው። ይህ የንግድ ትርኢትና ባዛር የተዘጋጀውም በዓሉን ምክንያት በሀገራችን የኢኮኖሚ እድገት ውስጥ ቁልፍ ሚና ያላቸው ኢንዱስትሪዎቻችን ምርትና አገልግሎቶቻቸው እንዲያስተዋውቁ በሀገር በቀል ጥበቦች የተካኑ የባህል ኢንዱስትሪዎች እንዲተዋወቁና እንዲበረታቱ ከዘመናዊ ኢንዱስትሪዎች ጋር እንዲገናኙ ልምድ እንዲወስዱ ሸማቾች ኢንዱስትሪዎችን እንዲያውቋቸው እንዲሁም በራስ ምርት ማጌጥና የመኩሪያ ባህል የመኩራት ባህል እንዲጎለበት የሚያስችል የኢትዮጵያን እንግዛ ንቅናቄ ስር እንዲሰድ ለማገዝ ነው። በባዛሩ ላይ ተሳታፊ የሆኑ አምራችና አቅራቢዎችም ለህብረተሰቡ በተመጣጣኝ ዋጋ ምርቶችን ይዘው መቅረባቸውን ይገልጻሉ። የተሰማራ ነው። ያው ቲሸርት ማኑፋክቸሪንግ እና ሌሎች የስፖርት ትጥቅ ምርት ላይ የተሰማራ ነው። እዚህ ያለው እንቅስቃሴ በጣም አሪፍ ነው። ጤፍ ምርቶቻችን እነዚህ ናቸው። የዱቄ ምርት ደግሞ እሸት ፉርኖ ዱቄት አለ። ከጭላሎ ፉድ ኮምፕሌክስ ጋር ደግሞ ለሼሪንግ መኮሮኒ፣ ፓስታና ኖድል፣ ዋፈር የተለያዩ ፓስታዎች አሉት። ከውጭ አንጻር የተሻለ ብቻ ሳይሆን አግባብ ያለው ነው። ህብረተሰቡ ተጠቃሚና ተደራሽነት እንዲኖረው በሰፊው ነው ያመረት ነው። በሰፊውም ደግሞ ንብረታችንን ይዘን ገብተናል። የተለያየ አይነት ምርቶችን አቅርበናል። እነዙም ጥራጥሬ ምርቶቹንና አንድ የግብርና የኢንዱስትሪ ምርቶችን አቀርበናል ስለዚህ፣ በተለያየ ዋጋ በተሻለ ዋጋ እያቀረበን እንገኛለን። ማህበረሰቦች እየመጡ ዋጋቸውን እንትን እያሉ እየገዙ ያሉበት ሁኔታ ነው ያለው። በባዛሩ በቀረቡ ምርቶች፣ በተለይም በግብርና ውጤቶች ላይ ከመደበኛው ገበያ የተሻለ ጥራትና የዋጋ ቅናሽ ማግኘታቸውን በባዛሩ ያገኘናቸው ሸማሾች ተናግረዋል። በርበሬና ለዘይት ነው የመጣሁት። ዘይት ይሄኛው ትልቁ ጀሪካን 5200 ብር ነው። በመርካቶ ዋጋ 5500 ብር ነው። 300 ብር ዲስካውንት አለው ማለት ነው። በሰማነው አጋጣሚ ወደዚህ መጣው። ስመጣ ሰፈር ካለው አቅርቦት የተሻለ አቅርቦት አግኝቻለሁ። ለምሳሌ እንቁላል ሰፈር 20 ብር ይሸጣል ሱቅ ውስጥ እዚህ አንዱን በ13 ብር ሂሳብ እየገዛ ነው። ስለዚህ ሁለት እጥፍ ማነስ ማለት ነው። እንዲሁም ደግሞ በርበሬ እየተሸጠ ነው። ገበያ ላይ እስከ 870 ይሸጣል፣ እዚህ ከ670 ጀምሮ እየተሸጠ ነው። የ200 የ300 ብር ልዩነት ማለት ነው። ሽንኩርት በ30 ብር እየተሸጠ ነው። እንዲሁም ሌላ ሌላ ግብዓቶች አሉ ከጤፍ ጨምሮ። ስለዚህ ለእኛ አሁን ባለው ሰዓት ጥሩ ነው ገበያውን ያረጋጋል ብዬ አስባለሁ። በባዛሩ ላይ ከተሳተፉ ከ130 በላይ አምራችና አቅራቢዎች በከተማዋ በሚካሄዱ የተለያዩ ባዛሮች ላይ በመሳተፍ በዋጋ መረጋጋት ትልቅ ለውጥ እያመጡ እንደሚገኙ የአዲስ አበባ ንግድ ቢሮ ምክትል ኃላፊ ጸጌ ደበሌ ገልጸዋል። አሁን የምናያቸው ምርት የሚያቀርቡት የከተማ ግብርና፣ የሸማች ህብረት ሥራ ማህበራት፣ ንግድ ስራዎች፣ ኢንዱስትሪ አምራች እነዚህ ዓመቱን ሙሉ አስፈላጊ በሆነ ቦታ ላይ ምርታቸውን በስፋት እንዲያቀርቡና የገበያ መረጋጋት እና የዋጋ እንዲቀንስ ትልቅ ሚና የተጫወጡ ስለሆነ ይሄ በዚህ መልኩ የሚቀጥል ይሆናል። በአዲስ አበባ ኤግዚቢሽን ማዕከል ለተከታታይ ሶስት ቀናት ከሚቆየው ባዛር ጎን ለጎን የበጎ ፈቃድ ደም ልገሳ መርሃ ግብርም ተካሂዷል። ኢትዮ ቴሌኮም በቴሌ ሱፐር አፕ መተግበሪያው አማካኝነት እየከወነ የሚገኘው ዘመን ገበያ የዲጂታል ግብይት መድረክን ለኢትዮጵያ ዘመናዊ የግብይት ስርዓት አስተዋውቋል። አሁን ላይ በዘመን ገበያ ለግብይት የቀረቡ ምርቶች ቁጥር ከ8 ሺህ በላይ ደርሷል። የዲጂታል ገበያው ያለበት ሁኔታ አሁናዊ ቁመና በተመለከተ ተጨማሪ መረጃዎችን ከኢትዮ ቴሌኮም የስራ ኃላፊ አንደበት አብረን እንከታተል። ብሩካዳ እባላለሁ። በኢትዮ ቴሌኮም ቺፍ ሞባይል ማኒ ቢዝነስ ኦፊሰር ነኝ። ቴሌብርን ስናመጣ የፋይናንስ አካታችነትን ለማሳደግ እንዳል ነው። አሁን ደግሞ ንግዱን ማሳለጥ ዘመናዊ ማድረግ አንዳንድ ነገሮች ልክ እንደና አማዞን እንደና አሊኤክስፕረስ ደንበኞች ካሉበት ቦታ ሆነው በሚፈልጉትን ፕሮዳክቶች አይተው እንደሚያዙት ቤታቸው እንደሚመጣላቸው ያንን ኦን ማድረግ እና የኢትዮጵያ ንግድ መለወጥ ማዘመን ማሳደግ የሚለውን አንግበን የጀመርንበት ሂደት አለ ማለት ነው። ዘመን ገበያን ስናመጣው ለምሳሌ ቤታቸው ሆነው መስራት የሚፈልጉ አቅም ያላቸው ቤት ተከራይተው መስራት የማይችሉ ትልልቁን ነጋዴ ብቻ ሳይሆን ትንንሾቹ ነጋዴዎች አቅም የሌለውን ቨርቹዋል ስቶር ከፍቶ ቴሌብር ሱፐር አፓችን ከ9 ሚሊዮን በላይ ደንበኞች አሉት። ስለዚህ የብዙ ደንበኞች እጅ ውስጥ መግባት እንዲችሉ ደንበኞች ነጋዴዎች ማድረግ ሌላው ደግሞ ገበያው ላይ ያሉ አቅም ያላቸው ነጋዴዎች ነገር ግን ቢዝነሳቸውን ማስፋት የሚፈልጉ ይኖራሉ። ዘመን ገበያ በሁሉም ኢትዮጵያ ላይ የሚደረስ ዘመን ገበያ ላይ ሲገቡ አፋር ያለ ደንበኛችን የቴሌብር ደንበኛ የሆነ ቴሌብር ሱፐር አፕን የሚጠቀም አዲስ አበባ ካለ ሱቅ ማዘዝ ይችላል። የኢትዮ ቴሌኮም ሎጂስቲክስ ደግሞ ያንን የሚያደርስበት ሂደት አለ ማለት ነው። አርባ ምናምን በሚሆኑ የጀመርንበት ሂደት አለ። አሁን ላይ ወደ 318 የተለያዩ አይነት ዘርፍ ላይ ያሉ ነጋዴዎች ዘመን ገበያ ላይ ገብተው ስልጠና ወስደው ቨርቹዋል ስቶሮቻቸውን ከፍተው ፕሮዳክቶቻቸውን አፕሎድ እያደረጉ የሚያቀርቧቸውን ምርቶች መጠን እያስቀመጡ እየተለማመዱ ያሉበት ሂደት አለ። ጥሩ ልምምድ እያደረጉ ያሉበት ሂደት አለ ማለት ነው። በዚህ ውስጥ እንግዲህ ወደ 2 ሺህ የሚጠጋ ደንበኛ ከ58 ሺህ በላይ የሆኑ የተለያዩ አገልግሎቶችን ወይም ደግሞ ፕሮዳክቶችን በዘመን ገበያ ማዘዝ ችሏል ማለት ነው። ዘመን ገበያ ምን ይመስላል የሚለውን ኢንጌጅ ያደረጉ 16 ሚሊዮን በላይ የሚሆኑ ደንበኞች አሉ። ሶፋር ባለው ከ41 ሚሊዮን በላይ ግብይት በዘመን ገበያ ላይ አስተናግደናል ማለት ነው። በደንብ ደንበኞቻችንን ካሳወቀን፣ አምራችና ገዥን በደንብ ካገናኘናቸው በጣም እንደ ሀገር የኢንፍሌሽን ቻሌንጅ አለ፣ ሮሮ ውድነት አለ ስለዚህ በጣም ደንበኞቻችን ሊጠቀሙባቸው የሚችሉን ዋጋቸውም ተመጣጣኝ የሆኑ አቅራቢዎችን ተመጣጣኝ ዋጋ ያላቸውን አቅራቢዎች በማስገባት ደንበኞች የሚፈልጉትን ፕሮዳክት ከቤታቸው ወጥተው ሳይገዙ ታይማቸውን፣ ጊዜያቸውን ቆጥበው መጠቀም እንዲችሉ የማድረግ ስራን ያሳይቶናል ማለት ነው። መቶ ወደ 361 የሚሆኑ ነጋዴዎች ደግሞ እየገቡ ያሉበት ሂደት አለ። አሁን ላይ ዘመን ገበያ ላይ ወደ ስምንት ሺህ እና ከዛ በላይ የሚጠጋ የተለያዩ ፕሮዳክቶች አሉ። ይሄ ማለት ሁሉን ማካታቸው የሆነ አገልግሎት አለ። ለምሳሌ ኢንዱስትሪ ፓርኮችን እያስገባን ያለ ነው። ኢንክሉዲንግ ቴሌግራም ላይ በኢንፎርማል እየሰሩ ያሉ ወደ ዘመን ገበያም እንዲመጡ እያደረግንበት ያለንበትም ሂደት አለ። ሀይ ሴግመንት የምትው ደንበኛ መካከለኛውንም ዝቅተኛው ላይ ያለውንም በሚያሳትፍ መልኩ፣ ስለዚህ ሁሉን አቀፍ የሆኑ ፕሮዳክቶችን አስገብተናል። በደንበኛው ዘንድ ልክ ነሽ፣ አራት ነገር አዝዤ ለምን አራት ጊዜ ኢትዮ ቴሌኮም መጣልኝ ይላል። ሶ እኛ እየሰራን ያለነው ከአራት ቦታ ቢሆንም አራቱንም ነጋዴዎች አክሰስ የምናደርግባቸው ለነጋዴዎቻችን ቅርብ የሆኑ የሎጂስቲክስ ሴንተሮች አሉ። ለነጋዴዎቻችን ቅርብ የሆኑ ሎጂስቲክስ ያንን ፒክ አድርጎ ምናልባት ደንበኛው ከየት ሆኖ ነው እያዘዘን ያለው? በጣም ሪሞት ከሆነ ሩቅ ቦታ ሊሆን ይችላል። ስለዚህ ከዛ ፐርስፔክቲቭ ነው ሰው አሁን ምን እያሰብን ነው አጠገቡ ኢትዮ ቴሌኮም ሴንተር ካለበት ራሱ ሄዶ ማምጣት የሚችልበት ነው። ስለዚህ ፒክፕ ሴንተሮች እንዴት እንፍጠር ብለን እያሰብ ነው። ሌላው ደግሞ አሁን እንዳልሽው ምርቶቹን ወደ እኛ ማዕከል አምጥተን ሰብስበን እንደገና ደግሞ ኮንሶል ዴት አድርገን ለደንበኛው በአንድ ሎጂስቲክስ ማድረግ የምንችልበት። ስለዚህ በነጋዴው ዘንድ ቅድም እንዳልኩሽ ዘመን ገበያ ላይ መገኘታቸው በአካል ከሚሸጡት መሸጫ ዋጋ በዘመን ገበያ ላይ ሲሸጡ ዋጋቸውን መቀነስ እንዳለባቸው አሁን ለርን እያደረጉ የመጡበት ሂደት አለ። ምክንያቱም ብዙ ነገር ነው ኮስት የሚቀንሱት ዘመን ገበያ ላይ አስር ሺህ ፕሮዳክት የሚደረድሩ የቦታ ምናምን የሚሉት ችግር የለባቸው። ያንን የሚደረድር ሰራተኛ፣ የቀን ሰራተኛ የሚለኝ ፒክቸራቸውን አድርገው ቁጥር ነው የሚሞሉት አንድ ሺ ቃ ለኝ ካሉ አንድ ሺ ቃ መኖሩን ሲሸጥ ደግሞ እየተከታተሉ መተካት እና እዛ ላይ ያንን አቴንድ የሚያደርግ ሰው ነው ማድረግ የሚጠበቅባቸው። ስለዚህ አሁን በቀጣይ የቅዳሜና እሁድ ምርት ያላቸውን የቅዳሜና እሁድ እንደምታቂው ነጭ ዳስ በየቦታው ተጥሎ ነው ያለው። ስለዚህ ያንን ቫይብ ዘመን ገበያ ላይ እናመጣዋለን። ስለዚህ ቅዳሜና እሁድ ላይ ሰው የሚሄደው ለምንድነው? መንግስት ዋጋው በተመጣጠነ መልኩ ዜጎች እንዲያገኙ ነው። ስለዚህ ቅዳሜና እሁድ ኦኬ፣ ጥሩ ነው፣ በአካል ሄዱ መገበያየቱ። ግን ዘመን ገበያ ላይ እነዚህን አፎርደብል የሆኑትን ደግሞ ቅዳሜና እሁድን የመፍጠር የመስራት ስራ አንግበን እየሰራን ያለንበት ሂደት አለ ማለት ነው። ተመልካቾቻችን፣ ቀጥለናል። አሁን ደግሞ የምናልፈው ባልደረባችንን በቀጥታ መስመር ጋብዘን ተጨማሪ መረጃ ወደምንጠይቅበት ጉዳያችን ነው። የኢትዮጵያ የባህር በር የማግኘት ጥያቄ ከምን ጊዜውም ህዝባዊ ቅርጽ እየያዘ ነው። የመንግስት ከፍተኛ የስራ ኃላፊዎች፣ የምጣኔ ሀብት ምሁራን፣ የታሪክ ተመራማሪዎች እንዲሁም በሀገር ውስጥና በውጭ ሀገራት የሚኖሩ ዜጎች ኢትዮጵያ የባህር በሯን በህጋዊ መንገድ እንድታገኝ የጋራ ጥረት እያደረጉ ይገኛሉ። በዚህ ጉዳይ ላይ ባልደረባችን መቅደስ እንዳለ ተጨማሪ መረጃ ልታደርሰን ቀጥታ መስመራችን ላይ ትገኛለች። መቅደስ እንዴት አድረሻል? እንደው ለመሆኑ የባህር በር በተለይ ከምጣኔ ሀብት አንጻር ጠቀሜታው እንዴት ይገለጻል? የባህር በር አለመኖር ውስጥ እንደ ሀገር ምን አሳጥቷል? ይህ ጥያቄስ ምላሽ ሲያገኝ ምን አይነት ኢኮኖሚያዊ ፋይዳ የሚኖረው ይሆናል? አመሰግናለሁ ብሩክታይት። እንዴት አድራችኋል ተመልካቾች? እንግዲህ ብሩክታይት ቀደም ሲል ጠቆም እንዳደረግሽው በባህር በርና በምጣኔ ሀብት ዙሪያ ነው ሀሳብ ምሰጠው። እንግዲህ በዓለም ዙሪያ መውጫ መግቢያ በር የሌላቸው ሀገራት አርባ አራት ናቸው። ኢትዮጵያም ከፍተኛ የህዝብ ቁጥር ኖሯቸው የባህር በር ከሌላቸው ሀገሮች አንዷ ነች። እንግዲህ ታዲያ ሀገሪቱ ካላት ከፍተኛ የህዝብ ቁጥር አንጻር ያንን ግዙፍ የህዝብ ቁጥር የሚመጥን ኢኮኖሚ በቀጣይነት ለመገንባት የባህር በሩ ጉዳይም አማራጭ የወደብ ጉዳይም እንግዲህ እንደሚያስፈልጋትም የምጣኔ ሀብት ባለሙያዎች ይናገራሉ። ከዚህ ባለፈ በተለይ በገቢና ወጪ ንግድ ላይም እንዲሁ ጠቀሜታው የጎላ ነው። በተለይ ምርቶች ወደ ሀገር ቤት ሲገቡም ሆነ ምርቶች ወደ ባህር ማዶ ሲሄዱ እንዲሁ የባህር በር አለመኖር በወጪና ገቢውም ላይ በጎ ያልሆነ ተጽዕኖ እያሳደረ ይገኛል። አንድን ምርት እንኳን ለምሳሌነት ብንወስድ አንድ ምርት ከእርሻ ጀምሮ ወደብ እስኪደርስ ያለው ዋጋና በተለይ ተፎካካሪ ሀገራት ምርቱን ይዘውት ገበያ ላይ የሚወጡት ዋጋ እኩል ይሆናል ማለት ነው። ይህም በግልጽ የወጪ ንግዱ ላይ ምን ያህል ተጽዕኖ እያሳደረ እንደሆነ የምንገነዘብበት ነው። ሌላው ደግሞ ወደ ሀገር ቤት የሚገቡ እቃዎች ላይ በተለይ ሸማቹ ላይ በቀጥታ የምርቶች ዋጋ እንዲንርም እንዲሁ አስተዋጽኦ ያበረከተው ይኸው ጉዳይ ነው ማለት ነው። ሌላው ደግሞ በአጠቃላይ በአየር ትራንስፖርት አሊያም በወደብ በመከራየት የሚከናወኑ የንግድ እንቅስቃሴዎች በተለይ ከፍተኛ ወጪ ይዳርጋሉ፣ የሀገርንም ኢኮኖሚ የሚጎዱ እንደሆነ እንደሆነ የምጣኔ ሀብት ባለሙያዎች ይናገራሉ። ታዲያ በተለይ የኢትዮጵያ የባህር በር ጥያቄ ምላሽ በሚያገኝበት ጊዜ እንደ ሀገር ምን ምን የምጣኔ ሀብት ጥቅሞችን እናገኛለን የሚለውን አጠር አድርጌ እናገራለሁ። በተለይ በወጪና ገቢ ንግድ ላይ አሁን ስጠቅሳቸው የቆየኋቸው ችግሮች ይቀረፋሉ። ዓለም አቀፍ ተወዳዳሪነትም ይጨምራል። በተለይ የውጭ ቀጥታ ኢንቨስትመንትም እንዲጨምርም ለማሳደግም እንግዲህ ሚናው የጎላ ነው። ከዚህ ባለፈ የባህር በር ማግኘት እንግዲህ ስጠቅሳቸው የቆየኋቸው የንግድ ጉዳይ ብቻ አይደሉም። የንግድን ስራ ማሳለጥ ብቻ ሳይሆን በተለይ የአሳ ሀብት ልማት፣ ለግብርና፣ ለመዝናኛነት እንዲሁም ደግሞ የቱሪዝም ስራዎችንም ለማቀላጠፍ ይኸው የባህር በር ጉዳይ ጠቀሜታው የጎላ ነው። ቁጥራዊ መረጃዎችንም ስንመለከት ኢትዮጵያ በተለይ በ2030 የህዝብ ቁጥሯ ከ150 ሚሊዮን በላይ እንደሚሆን ይገመታል። ከዚህም ውስጥ ደግሞ 60 በመቶ የሚሆነው ወጣት ኃይል ነው። በተለይ ይሄ ለስራ ዝግጁ የሆነውንም የወጣት ኃይል ወደ ስራ በማስገባቱም እንዲህ ያሉ ጉዳዮችም እንደሚጠቅሙ የምጣኔ ሀብት ባለሙያዎች ይናገራሉ። በአጠቃላይ የኢትዮጵያ የግብርና፣ የትምህርት፣ የጤናና ሌሎችም የልማት መስኮች እንግዲህ ከውጭ በሚገቡ ቁሶች ላይ የተመሰረተ ነው። ይህንንም የባህር በር ወይም አማራጭ ወደብ የማግኘቱ ጉዳይ እንግዲህ ልባት ሲያገኝ ለሁሉም ዘርፎች ጠቀሜታው የጎላ ነው የሚሆነው የባህር በር እንግዲህ የሀገሪቱን አጠቃላይ ሀገራዊ ምርት እድገት እስከ ሰላሳ በመቶ ለማሳደግ የሚያግዝ በመሆኑም እንግዲህ ምላሽ የሚሻ መሰረታዊ ጥያቄ ነው። ለዛም ነው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ እንደራሴዎች ምክር ቤት ኢትዮጵያ ካላት የህዝብ ቁጥርና ከኢኮኖሚ እድገቷን ታሳቢ ያደረገ የባህር በር ጉዳይ ያስፈልጋታል፣ የባህር በርም የህልውና ጉዳይ ነው ብለው ማንሳታቸውም ለዚህ ነው። የምጣኔ ሀብት ባለሙያዎችንም ጨምሮ ሌሎችም ከጉዳዩ ጋር እንግዲህ ቁርኝት ያላቸው ሰዎችም ጉዳይ ብለው የባህር በር አጀንዳን እንግዲህ የመነጋገር ያረሳቸውን አድርገዋል። አሁን ያለኝ መረጃ ይሄ ነው፣ አመሰግናለሁ። መቅደስ ለመረጃዎቹ እናመሰግናለን፣ መልካም ቀን ይሆንልሽ። ተመልካቾቻችን አሁን ደግሞ ወደ ግብይት መረጃዎች ነው የምናልፈው። በአዲስ አበባና በሌሎች ከተሞች ያሉ የመሰረታዊ ሸቀጦች ጋር፣ የውጭ ሀገር ገንዘብ ተመን እንዲሁም ደግሞ የተለያዩ የግብርና ምርቶች ወቅታዊ የግብይት መረጃዎችን አብረን እንቀጥላለን። ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች አበቁ። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሆንላችሁ።